የአማራ ክልል ጤና ባለሙያዎች ማህበር ፕሬዝደንት ማህበሩ የጤና ባለሙያዎች መብታቸውን ለማስከበር የሚያደርጉትን እንቅስቃሴ እንደሚደግፍና ማህበረሰቡና ሀገርን በማይጎዳ መልኩ ሊከወን እንደሚገባም ተነግሯል። በዚህ የጤና ባለሙያዎች እስራት ጉዳይ ሀሳባቸውን እንዲያካፍሉን በስልክና በመልእክት በተደጋጋሚ የጠየቅናቸው የቦሩ ሜዳ ሆስፒታል ስራ አስኪያጅ፣ የደሴ ከተማ ፖሊስ መምሪያ ኃላፊ፣ እንዲሁም የደሴ ከተማ ጤና መምሪያ የቢሮ ኃላፊዎች ምላሽ ለመስጠት ፈቃደኛ ሳይሆኑ ቀርተዋል። ለዶቸየበለ ዘገባ ኢሳያስ ገ

ከዚሁ ዜና ጋር በተያያዘ ዛሬ የጥቁር አንበሳ ሆስፒታል የጤና ባለሙያዎች በተመሳሳይ የደሞዝ ይጨመርልን ጥያቄያቸውን ይዘው አደባባይ ወጥተዋል። የኢትዮጵያ የጤና ባለሙያዎች የደሞዝ፣ ሌሎች ጥቅማ ጥቅሞችና የስራ አካባቢ ምቹነትን የጠየቁበት የአንድ ወር የማህበራዊ መገናኛ ዘመቻቸው ዛሬ እንደሚያበቃ ገልጸው ነገር ግን በቀጣይ ማድረግ አለብን ስላሏቸው ነገሮች መምከራቸውን ለዶይቼ ቬለ ተናግረዋል። ለሰላሳ ቀናት የቀጠለው የባለሙያዎቹ የአደባባይ ጥያቄ በዚህ ወቅት አለን ያሉትን አስራ ሁለት ጥያቄዎች ለጤና ሚኒስቴር እና ለሚመለከታቸው አካላት ማስገባታቸውም ተገልጿል። ስዩም ጌቱ ከአዲስ አበባ ተጨማሪ ዘገባ አለው። ዛሬ ጠዋት በአዲስ አበባ በጥቁር አንበሳ ስፔሻላይዝድ ሆስፒታል ውስጥ የሚሰሩ ሐኪሞች ሆስፒታል ውስጥ ወደ ስራ ከመግባታቸው በፊት ተሰብስበው ባሰሙት መፈክራቸው ከዚህ በፊት በተከታታይ ሲያነሷቸው የቆዩትን የደሞዝና ጥቅማ ጥቅሞች ጥያቄዎችን አስተጋብተዋል። በሆስፒታሉ ቅጥር ግቢ ውስጥ በተደረገው ሰልፍ ላይ ከታደሙት መካከል ለደህንነታቸው ሲባል ስማቸው እንዳይገለጽ ጠይቀው አስተያየታቸውን ለዶይቸ ቬለ የሰጡ የሰልፉ ተሳታፊ

ሰላሳ ቀናትን ሲቆጥሩ የቆዩት ሐኪሞች በዘመቻቸው መሰረት በቀጣይ በተለይም ከነገ ጀምሮ ለመውሰድ ያቀዱት እርምጃስ ምን ይሆን በሚል ጥያቄ የቀረበላቸው የዘመቻው ተሳታፊ ሐኪም ስራቸውን በአንዴ ማቆም አስቸጋሪ በመሆኑ በሂደት ነገሮችን ማጤን አስፈላጊ ሆኖ ማግኘታቸውን እንደመከሩም ያስታወቁት ሰዎች ቀርተን ግን ግን በቃ ጥያቄ ስኪመለስ ሁሉ ሳ አይገባም እንደዚያ ነው የታሰሩት ሰው ብቻ አስቀርተን ጥያቄ እስኪመለስ ድረስ ለአንዷን ተራ ሁሉ ጥሎ መውጣት ያው ስለከበደ አንድ ሰው ነበር ነው። ያው በጣም ብዙ ሰባት ስምንት የሚጠራው የሚሰራበት ቦታ አንድ ሰው ብቻ እንደ የተመካከር ነው የሚያዋች እንደዛ ነበር። አንድ ሰው ብቻ አስቀርተን ሮቴሽን ያው ስራው ላይ ቤት ይኖረዋል። እንደዛ ቢሆንም ግን ያው እነዛ እንዲታሰበት ከማቆም እንደርሳለን ነው የሚባለው። ምናልባት ያደረጋችሁት ውይይት ለጥያቄያችሁ የተሰጠ ቀና ምላሽ አለ እስካሁን ድረስ በየትኛው አቅጣጫ የሚሰማነው ምላሽ ነገር የለም። ግን አንዳንድ አሁን ሶሻል ሚዲያ ላይ የታሰሩ እንደዚህ ባለሙያዎች አሉ ስለተናገሩ ነገር አይቻልም። ሌላ ማስተያየት ሰጪ ሐኪም ዛሬ በሚጠናቀቀው የጤና ባለሙያዎቹ የደሞዝና ሌሎች ጥቅማ ጥቅሞች ዘመቻ ማብቂያን አስመልክቶ ጤና ባለሙያዎችን የማዋያየት ስራዎች ከታች ከወረዳ ጀምሮ በስፋት እየተከናወነ ነው ብለዋል። ዛሬ እንግዲህ እኛ ያው ጥያቄያችን በምክትል ጥና ተጠቃሚውም የተለያዩ የሚያስፈልጓቸው ተቋማት እንዳሳወቅን ያውቃሉ ጠናቸው እና በዛ መሰረት ዛሬ ያለውን ነገር ምንድን ነው? እነሱ እንግዲህ ከላይ የመጣ አንድ ሰርኩላር የሆነ አቅጣጫ ነበር። እሱ ምንድን ነው? በየአካባቢው በጤና ባለሙያን አወያጅታችሁ ወደኛ ሪፖርት አድርጉ የሚል ሰርኩላር ከላይ ጤና ጥበቃ ወደታች ወረደ አቅጣጫ ነበረ እና በዛ መሰረት በሁሉም ቦታ ያለው ጤና ጣቢያም ይሁን ሆስፒታል ያሉቱ ባለሙያዎች ተወያይቶ ለወረዳ፣ ለዞን እዛ፣ ለክልል እዛ ለፌደራል እንዲቀርብ በጽሁፍ እንዲቀርብ የመጣ አቅጣጫ ነበረ እና ያም ሆነ ይሄ የተለመደ እና ከዚህ በፊትም እንደዚህ ከዛሬ ስድስት አመት በፊትም ጭናት ላይ ነን በሚል ይመለስላቸዋል። ስራ እየሰራችሁ ጠይቁ የተለመደ አካሄድ። ከዛ ውጪ ወደ ሶሻይዝ ለማድረግ ባለሙያ ጥያቄ እንደሚታወቁት የባለሙያ ጥያቄ በቃ የታቦ ለመኖር ጥያቄ ወንጅ ምንም ኮምፕሊት የፖለቲካ ጥያቄ አይደለም። ዶችቬሌ በጉዳዩ ላይ በጤና ሚኒስቴር በኩል አስተያየት ለመጠየቅ ለሚኒስቴር መስሪያ ቤቱ የህዝብ ግንኙነትና ጤና ኮሚኒኬሽን ስራ አስፈጻሚ ዶክተር ተገኔ ረጋሳ በመደወል እና የጽሁፍ መልክ መልእክት በመላክ ጥያቄውን ቢያቀርብላቸው ምላሻቸውን አላገኘም። የሚኒስቴር መስሪያ ቤቱ ኃላፊው ከዚህ በፊት ለዶች ቬሌና ሌሎች መገናኛ ብዙኃን በሰጡት ምላሽ ግን የጤና ባለሙያዎችና በሰራተኞቻቸው የሚነሱ ጥያቄዎች ተገቢና እውቅና የሚሰጣቸው መሆኑን አመልክተው ለዚህም የመካከለኛ ና የረጅም ጊዜ እቅድ ተይዞ መፍትሄ እየተፈለገለት ይገኛል ማለታቸው አይዘነጋም። ለዶች ቬሌ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። ተከታዩ ዘገባችን ወደ መቀሌ ነው የሚወስደን። ህወት በ2013 ዓ ም የተሰረዘው እውቅና እንዲመለስለት እንደሚሻ አስታወቀ። ከዚህ ውጭ የሆነ አዲስ ምዝገባ ይሁን እውቅና እንደማይሻ ማስታውቋል። ህወት የኢትዮጵያ ብሔራዊ ምርጫ ቦርድ የፕሪቶሪያ ስምምነትን ወደ ጎን እየገፋ አካሄድ እየተከተለ ነው ሲልም ወቅሷል። ሚሊዮን አይለስላሴ የኢትዮጵያ ብሔራዊ ምርጫ ቦርድ ባለፈው ዓመት ነሐሴ ወር ለህዋት ልዩ ሁኔታ የሰጠው የተባለ የህጋዊ ሰውነት ማረጋገጫ ምስክር ወረቀት እሱ ተከትሎ ደግሞ ህዋት ሊፈጽማቸው ይገቡ የነበሩ ግዴታዎች ባለመፈጸሙ ፓርቲው ማገዱ ባለፈው የካቲት ስድስት ቀን ሁለት ሺ አስራ ሰባት ዓመተ ምረት መግለጹ ይታወሳል። ምርጫ ቦርድ ለህወሀት በሰጠው የሶስት ወራት እግድ ጊዜ ውስጥ የማስተካከያ የተባሉ እርምጃዎች የማይወስድ ከሆነ ደግሞ ፓርቲው በቀጥታ እንደሚሰረዝ ማስታወቁም አይዘነጋም። ይህ የኢትዮጵያ ብሔራዊ ምርጫ ቦርድ ቀነ ገደብ ነገ ግንቦት አምስት ቀን 2017 ዓ ም የሚጠናቀቅ ሲሆን የምርጫ ቦርድ የእስካሁን ሂደት የተቃወመው ህወሀት በበኩሉ የኢትዮጵያ ብሔራዊ ምርጫ ቦርድ ከፕሪቶሪያው የሰላም ስምምነት በአንፃሩ እየተንቀሳቀሰ መሆኑና ለውሉ እውቅና ካለመስጠት የሚነሳ መተማመንን የሚሸረሽር ፖለቲካዊ አቋም በህግ ሽፋን እያራመደ ነው ብሎታል። ፓርቲው በሳምንት መጨረሻ ባሰራጨው መግለጫ ህወሀት ገና የሚሰረት ሳይሆን ከ2013 ዓ.ም ጥር ወር ወዲህ ባለው ጊዜ ህጋዊ እውቅናው የተነፈገ ነው ያለ ሲሆን የኢትዮጵያ ብሔራዊ ምርጫ ቦርድ ህወሀት ያልጠየቀው ግን ደግሞ ቦርዱ የሰጠው ሰርትፍኬት እሰርዛለሁ የሚል ከሆነ ግን ምርጫ ቦርድ መሰረዝ ይችላል ሲል የኢትዮጵያ ብሔራዊ ምርጫ ቦርድን ውሳኔ አጣጥሏል። ከዚህ በተጨማሪ የተለያዩ ጉዳዮችን የዳሰሰ ማብራሪያ ለህዋት ይፋዊ ልሳን ወይን ሚዲያ የተናገሩት የፓርቲው ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በበኩላቸው የህዋት ህጋዊ እውቅና መመለስ ጉዳይ ከፕሪቶሪያ ስምምነት ጋር ተያይዞ የሚታይና መመለስ ያለበትም በዚሁ አግባብ ነው ሲሉ ተናግረዋል። የህዋት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል አናዝደለና ኣብ 2013 ተሰረዘ ትመለስ ናይ ሓሙሳ ዓመት ውድብ እኛ እያለን ያለ ነው። በ2013 ዓ ም የተሰረዘው እውቅናችን ይመለስልን ነው። ሓምሳ ዓመት ያስቆጠረ ፓርቲ በ2016 ዓ ም በተሰጠ እውቅና ልንተካ አንችልም። አዲስ ህወሓት ማለት ነው። ይህ ደግሞ አይሆንም። የጠየቅነው በ2013 ዓ ም የተሰረዘ እውቅናችን ይመለስ። እነሱ የሰጡን ደግሞ አዲስ ምዝገባ ነው። እኛ ደግሞ በወቅቱ አንቀበልም ብለናል። አሁን እየተደረገ ያለው ቴክኒካዊ ጨዋታ ነው። ራሳቸው የመዘገቡት ራሳቸው ሊሰርዙት ይችላሉ። ይህ ለህወሀት የሚመለከት አይደለም። በዓለም ዝመዝገብዎ በዓለም ክስር ህወሀት ዝምልከት ህወሀት የፕሪቶሪያው የሰላም ስምምነት በምሉነት አልተተገበረም። በምሉነት ላለመተግበር ደግሞ የፌዴራሉ መንግስት ለዚህ ዝግጁ አለመሆን እንደ ምክንያት የሚያነሳ ሲሆን የህወሀት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል እንዳሉትም የትግራይ አስተዳደራዊ ግዛት አሁንም አልተመለሰም፣ እንዲሁም የህወሀት ህጋዊ ሰውነት አልተረጋገጠም የሚሉና ሌሎች ነጥቦች በማሳያነት አንስተዋል። ይሁንና ጦርነቱ ያስቆመው የሰላም ስምምነት በማክበር ህወሀት እንደሚሰራ ባልተፈጸሙ የስምምነቱ ይዘቶች ምክንያት ውሉ ሙሉ በሙሉ የሚፈርስበት አጋጣሚ ቢያንስ በህወሓት በኩል የለም ብለዋል። ስመ ፕሪቶሪያ ተባሂል ዘለ ናይ ክንታነ ከፕሪቶሪያ ስምምነት ጋር በተግናኘ በነበረው ይቀጥላል። አፈፃፀሙ እንደተገለጸው ነው፣ ችግሮች አሉት። ይሁንና በምርጫ ቦርድ የጉንበት አምስት ቀጥሮ መሰረት ቢያንስ በእኛ በኩል የሚቋረጥ ነገር የለም፣ ግንኙነቱ ይቀጥላል። ጊዜው አስተዳድሩም ይቀጥላል፣ የፕሪቶሪያ ስምምነቱም ይቀጥላል። ሆን ተብሎ የሚደረግ ነገር ካለ ግን ሌላ ነው። አደገኛ ይሆናል። እንዲከሰት ማንሻም አደገኛ። የህወሀት ህጋዊ ሰውነት የመመለስ ጉዳይ በዋነኝነት የኢትዮጵያ ፌዴራል መንግስት ሊያጠነው ይገባል ያለው ህወሀት ከዚህ በተጨማሪ የፕሪቶሪያ ስምምነት እንዲፈረም ያደራደሩ የዓለም አቀፉ ማህበረሰብ አካላት የአፍሪካ ህብረትና ኢጋድ ፖለቲካዊ ህጋዊና ሞራላዊ ኃላፊነታቸው እንዲወጡም ፓርቲው ጥሪ አቅርበዋል። ለዲደብሊው ዘገባ ሚሊዮን ኃይል ስላሴ መቀለ። ሰላምና ደህንነት የአፍሪካ ህብረት ኮሚሽን አዲሱ አመራር ቅድሚያ የሚሰጣቸው ቁልፍ ጉዳዮች መሆናቸውን የህብረቱ ኮሚሽነር መሐመድ ዩሱፍ ዛሬ በሰጡት መግለጫ ተናገሩም። ሶማሊያን ለማረጋጋት ወታደር የሚያዋጡ ሀገራት ያንን ለማስቀጠል መስማማታቸውን በበጎ ዜናነት የጠቀሱት ኮሚሽነሩም የአገሪቱ ሁኔታ እየተሻሻለ መሆኑን ጠቅሰዋል። ይህ ህገ መንግስታዊ የስርዓት ለውጦችን ህብረቱን እንደማይቀበል የጠቀሱት መሐመድ ዩሱፍ ኮሚሽኑ በሱዳን የትይዩ መንግስት አማራጭን እንደማይቀበል በሱዳንም ሆነ በደቡብ ሱዳን ያሉ ግጭቶች በንግግር እንዲፈቱ ጥረቶች ሲያደርጉ መቆየታቸውን ገልጸዋል። አፍሪካ ህብረት በጀቱን በአባል ሀገራቱ መዋጩ እንዲሸፍን አስገዳጅ ሁኔታዎች እየጨመሩ መምጣታቸውን የገለጹት ኃላፊም በተቋሙ አጋሮች ድጋፍ ጥገኛ ሆኖ መቀጠል እንደማይቻልም ተናግረዋል። ሰለሞን ሙጬ ከአዲስ አበባ ዝርዝር ዘገባ ይዘዋል። የአፍሪቃ ህብረት ኮሚሽን ኮሚሽነር መሐሙድ አሊ ዮሱፍ ዛሬ ሰኞ ግንቦት አራት ቀን ሁለት ሺ አስራ ሰባት አመተ ምህረት በሰጡት የመጀመሪያው መግለጫቸው የመንግስት ግልበጣ የእርስ በርስ ጦርነትና አውዳሚ ግጭት ባልተለየው አህጉር የቀጣይ ትኩረታቸው ሰላምና ደህንነት መሆኑን ገልጸዋል። የሶማሊያ የሰላምና ጸጥታ ሁኔታ እየተሻሻለ ነው ያሉት ኮሚሽነር መሐሙድ ዮሱፍ የሀገሪቱ ደህንነትን ለማስጠበቅ ወታደር ያዋጡ ሀገራት ያንን ድጋፋቸውን አሁንም እንደሚቀጥሉ ማረጋገጣቸውን መልካም ብስራት ብለውታል። ትኩስ ግጭት ውስጥ ከገባችው ደቡብ ሱዳን ፕሬዚዳንት ሳልቫኪር ጋር ጥልቅ ውይይት ማድረጋቸውን ከምክትላቸው ጋር ያለውን ቁርሾ የሚፈታው የሰላም ስምምነት እንዲተገበርና ግጭቱን ተከትሎ የታሰሩ በሙሉ እንዲፈቱ መነጋገራቸውንም ጠቅሰዋል። በተመሳሳይ በሱዳን ዳርፉርና በቅርቡም ፖርት ሱዳን ውስጥ በንጹሐን ሰዎችና መሰረተ ልማቶች ላይ የተፈጸሙ አውዳሚ ጥቃቶችን ማውገዛቸውን በመግለጽ ለሱዳን የሚቀርብን የትይዩ መንግስት ምስረት አማራጭ የህብረቱ ኮሚሽን እንደማይቀበል ይልቁንም ተፋላሚዎች ችግራቸውን በራሳቸው እንዲፈቱ ብቻ አቋም ስለመያዙ ገልጸዋል። በህብረቱ ስር ያለው የሰላምና ደህንነት አወቃቀር እንዴት ለእነዚህና መሰል የአህጉሩ የሰላምና ጸጥታ ችግሮች መፍትሄ እንደሚሰጥ አሰራር የመለወጥ ሂደት ላይ መሆናቸውንም ገልጸዋል። ቅድሚያ የሚሰጠው በእርግጥ ሰላምና ደህንነት ነው። ለሚቀጥሉት ሳምንታትና ወራት በሰላምና ደህንነት ላይ ማተኮር በጣም አስፈላጊ ነው። እናም ነገሮች በትክክለኛው አቅጣጫ እንደሚሄዱ ተስፋ እናደርጋለን። አህጉራዊ የግጭት ቅድመ መከላከል ጉዳይም ሌላኛው የቀጣይ መሰረታዊ የስራ ዘርፋቸው እንደሚሆን አብራርተዋል። ይህ አህጉራዊ የቅድመ ማስጠንቀቂያ ስርዓት በትክክል ይሰራል። ቀውሶችን በመከላከል እና በሚከሰቱበት ጊዜ በመፍታት ረገድ የተሻለ ውጤት ማምጣት የሚችል ይመስለኛል። ይህ አህጉራዊ የቅድመ ማስጠንቀቂያ ስርዓት በሳምንት 24 ሰዓታትን በመከላከል ላይ ይሰራል ተብሎ የሚታሰበው ክፍል ነው። በግሪጎሪያን 2025 በዚህ ዓመት ደቡብ አፍሪካ ውስጥ የሚከናወነው የቡድን ሀያ አባል ሀገራት ጉባኤ የአፍሪቃ አጀንዳ ማለትም አህጉሩ በዓለም አቀፍ የገንዘብ ተቋማት የሚወከልበት በተባበሩት መንግስታት የጸጥታው ምክር ቤት ይገባዋል ያሉት ቢያንስ ሁለት ቋሚ መቀመጫ ተቀባይነት እንዲያገኝና ተግባራዊ እንዲሆን ዲፕሎማሲያዊ ጥረቶች የሚደረጉበት መሆኑንም ጠቅሰዋል። ኮሚሽነሩ ህብረቱ ከውጭ የገንዘብ ድጋፍ ጥገኝነት ለመላቀቅ ስለያዘው ቅድም ማብራሪያ ተጠይቀዋል። አባል ሀገራቱ መዋጮ በተገቢው የማ ዋጡ በመሆኑ አብዛኛውን በጀቱን ከአውሮፓ ህብረት የሚያገኘው የአፍሪካ ህብረት ዓለም እየገጠመው ካለው ነባራዊ ሁኔታ አንጻር ይህ ሊቀጥል እንደማይችል እና ህብረቱ ስራውን በራሱ ሀብት መሰረት ለማድረግ የሚገደድበት ጊዜ መምጣቱንም ጠቅሰዋል። ይህ ማለት ግን በራሱ አቅም መቆም እስከሚችል ድረስ ከአጋሮች የሚገኘው የበጀት ድጋፍ ይቀራል ማለት አይደለምም ብለዋል። በዚህ ውስጥ በአባል ሀገራት መዋጮ ማለታቸው ነው። ምንም አይነት ቅንጅት አናይም። በአለም ዙሪያ በሚደረጉ ነገሮች ምክንያት በፋይናንስ ውስጥ ዘላቂነት አናይም። የእነዚህ አጋሮች ድጋፍ በእርግጠኝነት ቀስ በቀስ እየቀነሰ ይሄዳል። እናም በአውሮፓ ውስጥም ቅድሚያ የሚሰጣቸው ነገሮች ይቀየራሉ። ስለዚህ እኛ የራሳችንን ፕሮግራሞች በትክክል ፋይናንስ ማድረግ እንድንችል በራሳችን የሀገር ውስጥ ሀብቶች ላይ እያተኮርን ነው። አህጉሩ አጀንዳ 2063 በሚል የነደፈው የተለጠጠ እቅድ ምን ላይ እንደደረሰ ለቀረበላቸው ጥያቄ ምላሽ የሰጡት ኮሚሽነር መሐመድ የሱፍ ጊዜ ይወስዳል የሚል ምላሽ ሰጥተዋል። አፍሪካ ውስጥ የሚከሰቱ ወረርሽኞች አሳሳቢነታቸው የአህጉሩ ብቻ ባለመሆናቸው አለም በትኩረት እንዲመለከተ